ፋናስተናችን ቀጥሏል። ተመልካቾቻችን፣ በዚህ ወደ ሌላኛው ጉዳያችን ነው የምናልፈው። የኢትዮጵያ ኤሌክትሪክ ኃይል በመዲናችን ሜክሲኮ በሚገኘው የኃይል ማከፋፈያ ላይ ልዩ ጥገና ከዛሬ ሌሊት ጀምሮ ያደርጋል። የኃይል ማከፋፈያ ጥገናው የአገልግሎት አሰጣጡን የተሻለ ለማድረግ በማሰብ ነው ተብሏል። በዚህ ጉዳይ ላይ የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተጨማሪ መረጃ ሊነግሩን እዚህ ስቱዲዮችን ተገኝቷል። አቶ ሞገስ እንኳን ደህና መጡ። አመሰግናለሁ። ደህና ቆየ። ትራንስፎርመሩ ላይ የሚደረገው ልዩ ጥገና የተባለው እስቲ ምን ምክንያት በማድረግ የሚደረግ ነው? እሺ፣ አመሰግናለሁ። እንግዲህ የማከፋፈያ ጣቢያዎች ላይ የተለያዩ ጥገናዎች ይደረጋሉ። ከነዚህ ጥገናዎች መካከል አንደኛው ልክ ዛሬ ሌሊት እንደምናደርገው ድንገተኛ ጥገና ነው። ሌላው ደግሞ መደበኛ የሆነ ጥገና ነው። መደበኛ ጥገናዎች በስኬጁል የጊዜ ሰሌዳ ተይዞላቸው የትራንስፎርመሮች ፍተሻ እና ደህንነታቸውን አስተማማኝ ለማድረግ የሚደረግ ጥገና ነው። አስቸኳይ ጥገና ደግሞ የሚካሄደው በተለይ ትራንስፎርመሮች የሚኖራቸውን ሎድ ወይም ጭነት ታሳቢ አድርጎ በአገልግሎት አሰጣጥ ላይ ችግር እንዳይከሰት አስቀድሞ ለመከላከል ነው። አሁን ላይ እንደምናየው በበርካታ አካባቢዎች የኃይል አጠቃቀም በከፍተኛ ሁኔታ እያደገ መጥቷል። ስለዚህ ይሄን እያደገ የመጣ ኃይል ሊያስተናግድ የሚችል የማከፋፈያ ጣቢያዎች ደህንነት ሊኖር ያስፈልጋል። ያንን ነው አስቀድሞ ለመስራት። ነገር ግን እዚህ ማከፋፈያ ጣቢያ ላይ አሁን ያልኩት የአስቸኳይ ጥገና ሲሰራ ከዚህ ማከፋፈያ ጣቢያ ኃይል የሚያገኙ አካባቢዎች ከሌሊቱ ስድስት ሰዓት ጀምሮ ጥገናው እስከሚጠናቀቅ ድረስ ኃይል ይቋረጥባቸዋል። በእነዚህ አካባቢዎች ትልልቅ ተቋማት አሉ። እንግዶች፣ የውጭ እንግዶችን ሊያስተናግዱ የሚችሉ ትልልቅ ሆቴሎች፣ ባለኮከብ ሆቴሎች አሉ። የትምህርት ተቋማትም አሉ። ስለዚህ ለእነዚህ ተቋማት አስቀድሞ መንገር ያስፈልገው ቀድሞ እነሱም የሚኖረውን የኃይል መቋረጥ ታሳቢ ያደረገ ዝግጅት እንዲያደርጉ ነው። በእርግጥ ሌሊት ላይ ሲጀመር የተወሰነ ለዝግጅት የሚሆን ጊዜ ይገኛል። ድንገተኛ ቢሆንም አስቀድመው ኖቲስ ስለሚደረጉ አንዳንድ ደንበኞችን ደግሞ በተለይ ኮንታክት የማድረግ እነሱን አግኝቶ አማራጭ እንዲወስዱ የማድረግ ስራዎች ይሰራሉ። የቤት ተጠቃሚዎች ደግሞ ለሊት ላይ ብዙዎቹ የመኝታ ሰዓት ስለሆነ የተወሰኑ ነው ደንበኞች ኃይል እየተጠቀሙ ሊሆኑ ይችላሉ ተብሎ የሚታሰቡ፣ ስለዚህ ያንን ታሳቢ አድርጎ የሚሰራ ነው። በዚህ መነሻነት እንግዲህ ሜክሲኮ እንደ መገኘቱ ማከፋፈያ ጣቢያው በሜክሲኮ፣ በቄራ፣ በገነት ሆቴል አካባቢ፣ በልደታ እዚህም ፋና በሚገኝበት ጥቁር አንበሳ አካባቢ ወደ መስቀል አደባባይ መስቀል ፍላወር፣ ባምቢስ አካባቢ እነዚህ ኃይል የሚቋረጥባቸው ቦታዎች ናቸው ማለት ነው። ስለዚህ እነዚህ አካባቢዎች ላይ የሚገኙ ደንበኞች ኃይል የሚቋረጥ መሆኑን አስቀድመው ማወቅ አለባቸው። ካወቁ በኋላ ደግሞ የራሳቸውን ዝግጅት ያደርጋሉ ማለት ነው። በዚህ መንገድ ነው የታሰበው። ጥገና ውስጥ ከመቼ የሚቆይ ነው፣ ምናልባት መቆራረጡ ውስጥ ምን ያህል ሊቆይ የሚችል ነው፣ ሰው ያደርገው ዝግጅት እንዲያግዘው። እንግዲህ በተቻለ መጠን አሁን ሌሊቱን ገፍቶ ስራውን መጀመር ያስፈለገው የጥገናውን ሰዓት ለማሳጠር ነው። የጥገናው ሰዓት ትራንስፎርመር ላይ የሚደረግ የጥገናው ትራንስፎርመር ላይ የሚደረግ እንደመሆኑ መጠን የትራንስፎርመር ዘይቶችን መፈተሽ ያስፈልጋል። ስለዚህ ዘይቶች የሙቀት መጠናቸው መስራት የሚችሉበት ደረጃ ላይ እስከሚደርስ ድረስ ፍተሻ ይከናወናል። በተቻለ መጠን ግን እንደ ተቋም በአጭር ጊዜ ህብረተሰቡ ይሄን የመቋረጡን ችግር ብዙም ሴንስ ሳያደርገው እንዲጠናቀቅ ነው እየሰራን ያለ ነው። አቶ ሞገስ እንግዲህ እዚህ ድረስ ለጥንቃቄ እንዲረዳ ስዲትን ድረስ መጥተው ለሰጡ ማብራሪያ በጣም እናመሰግናለን።